ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 30 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋ ባሃ በላይ እዝና ሚኒሊክ እዝ ከአገዛዙ ጦር ጋር ባደረጉት ተጋድለው ከፍተኛ ድል ማግኘታቸው ተገልጿል። ዝርዝሬ ግንባር መረጃዎችን ይዘናል። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ሰሙታላችሁ። የሱዳን ፈጥኖ ደራሽ ኃይል በግብጽ አውሮፕላን ማረፊያዎች ላይ ጥቃት እፈጽማለሁ ማለቱ እያነጋገረ ነው። በዘገባችን አካተነዋል። ዶናልድ ትራምፕ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 አፋብሃ በላይ እዝና ሚኒሊክ እዝ ከአገዛዙ ጦር ጋር ባደረጉት ተጋድለው ከፍተኛ ድል ማግኘታቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የራስ አሞራው ውብነህ ሶስተኛ ኮር ድብ ጠለምት፣ ተከዜና ጭና ክፍለ ጦር በጡት ቆራጩ የአብይ አህመድ ሰራዊት ላይ ከፍተኛ የሆነ ድል መቀናጀታቸውን አስታውቀዋል። ከጥቅምት 26 ዓ ም እስከ ጥቅምት 292018 ዓ ም ድረስ በነበረው እልህ አስጨራሽ አውደ ውጊያ በደርዘን የሚቆጠር የስርአቱ አገልጋይ ሰራዊት ድል ተደርጓል። የአገዛዙ ብልጽግና የሰሜ ሰሜን ምዕራብ እዝ ሦስት ክፍለ ጦር ሰራዊት ባደርቃይና ዛሬማ ቢሰማራም አብዛኛው ሰራዊት መደምሰሱ ተገልጿል። ለአራት ተከታታይ ቀናት በተደረገው እልሃስ ጨራሽ አውደውጊያ ከ ከዘጠና በላይ ያገዛዙ ሰራዊት ሲደመሰስ፣ ሰማኒያ የነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ ምርኮ ተደርጓል። ጥቅምት 28 ለጥቅምት 29 አጥቢያ ሌሊቱን የድብ ጠለም ተከዜ ክፍለ ጦርን የከበበው ያገዛዙ ሰራዊት ከፍተኛ የሆነ ሽንፈት አስተናግዷል። በሌሊቱ በተደረገው አውደውጊያ ቁጥሩ በውል ያልታወቀ ሰራዊት መደምሰሱን የአፋ ባሀ ሰሜን አማራ ቀጠና በላይ እዝ በአሳሙራው ውብነ ሶስተኛ ኮር ድብ ጠለምት ተከዜ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ እሸቱ መለሰ ለግሎባል ፋኖ ሚዲያ ተናግረዋል። አውደውጊያው ዛሬም ተጠናክሮ የቀጠለ ሲሆን ፋኖ በርካታ ወታደራዊ ቦታዎችን ተቆጣጥረዋል። በፋኖ ከፍተኛ ምት ያስተናገደውና አብዛኛው ሰራዊት የተደመሰሰበት የብልጽግና ሰራዊት በሰላማዊ ዜጎች ሀብትና ንብረት ቁሳዊ ጉዳት አድርሷል። በሌላ በኩል ለተከታታይ በርካታ ወራት የኮማንዶ ሳይንስን በተግባርና በጽንሰ ሀሳብ ደረጃ ሲሰለጥኑ የቆዩ እጩ ኮማንዶዎች ተመርቀዋል። በአፋብሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኘው ጊዮን ብርጌድ ለተከታታይ በርካታ ወራት የኮማንዶ ሳይንስን በተግባርና በጽንሰ ሀሳብ ደረጃ ሲያሰለጥናቸው የቆዩ እጩ ኮማንዶዎች የእዙና የክፍለ ጦሩ ከፍተኛ አመራሮች በተገኙበት ዛሬ ጥቅምት 30 2018 ዓ ም በደማቅ ሁኔታ አስመርቋል። ይህ በእንዲህ እንዳለ በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ልዩ ዘመቻ ባደረገው ትንቅንቅ ልዩ ቦታው ቻይና ካምፕ ተብሎ በሚጠራው ቦታ ላይ በተደረገ ትግል የአንድ አገዛዙ ዙ 23 ከጥቅም ውጭ የተደረገ ሲሆን እዛው የነበሩ አራት ወታደሮች ሲደመሰሱ ሶስቱ ቆስለዋል። በተያያዘ መረጃ ጥቅምት 29 2018 ዓ ም በተከዜ ክፍለ ጦር ስር የሚገኘው አምስተኛ ሻለቃ ባደረገው ተጋድሎ ከወደ ደላንታ በግለሰብ አይሱዙ ይመጣ የነበረውን ጠላት ጅጣ ወንዝ ላይ በመጠበቅ አምስቱን ሲደመስዝ ዘጠኙን አቁስሏል። በዚህ የተናደደው የአገዛዙ ኃይል የግለሰብ ባጃጅ አቃጥሎ ሄደዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር የታሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ ከሰሜን ምስራቅ እዝ ስምንት መቶ አንደኛ ኮር አርባ አምስተኛ ክፍለ ጦር ሰራዊት ጋር በዛሬው ዕለት ማለትም ጥቅምት ሰላሳ ሁለት ሺ አስራ ስምንት አመተ ምህረት ባካሄደው ውጊያ ድል ቀናው ሲሆን አንድ ቲም የሚሆኑ የጠላት ኃይል አባላት ላይ ጉዳት ማድረስ ተችሏል። የአገዛዙ ጦር ክፉኛ ስለተመታ መቅደላ ታዳጊ ከተማ ውስጥ ለእሁድ ገበያ የተሰባሰቡ ንጹሐን ላይ ከባድ መሳሪያ በመተኮስ ሽብር ሲፈጠር መዋሉ የተገለጸ ሲሆን አምስት የሚሆኑትን ንጹሐን ግፍ መረሸኑም ታውቋል። ሕጻን ላይ እርምጃ የወሰዱት የአርባ አምስተኛ ክፍለ ጦር አባላት ተብለው ወደ ቀጠናው በመከላከያ ሰራዊት ዩኒፎርም የገቡት የኦሮሚያ ልዩ ኃይል አባላት እንደሆኑ መረጃዎች ይጠቁማሉ። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ሚዲያ ጋር ሰፋ ያለ ቃለምልልስ አድርገዋል። በቃለምልልሳቸውም የፕሪቶሪያ ስምምነት ፈራሚ የሆነውን ህወሓት አላውቅህም ማለት የፕሪቶሪያን ስምምነት በግልጽ መጣስ ነው ያሉ ሲሆን የፕሪቶሪያ ስምምነት ከጦርነት ወደ ሰላም ያሸጋገረ፣ ጊዜያዊ አስተዳደርን አቋቁመው የህዝብ አገልግሎቶች መልሰው እንዲጀመሩ ያደረገ መሆኑን ጠቅሰዋል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩና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 መካከል ያለው ውጥረት በውክልና ጭምር መቀጠሉ እየተስተዋለ ነው። ብልጽግና ከፍተኛ ድጋፍ እያደረገ በአፋር ክልል ያደራጃቸው ታጣቂ ቡድኖች ራሳቸውን የሰላም ኃይል እያሉ በትግራይ ክልል ያለውን ህዋት ለመጣል እንደሚታገሉ ይገልጻሉ። በዚህም ከአፋር በመነሳት ትግራይ ክልል ላይ ጥቃት እንደሚፈጽሙ በስፋት ይነገራል። የሀራ መሬት ታጣቂዎች ዋና አዛዥ ወዲ አንጥሩ ስለ ጉዳዩ ተናግረዋል። ሀራ መሬት በሌላ ስሙ የትግራይ የሰላም ኃይል ወይንም ቲፒኤፍ ተብሎ ከሚጠራው ከዚህ ኃይል ጋር በተያያዘ ከፍተኛ ውዝግብ መፈጠሩ ይታወሳል ደርሷል የህወሀት ታጣቂዎች ማለትም የቲዲኤፍ አባላት ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መግጠማቸው በስፋት ሲገለጽ ነበር በዚህ ጉዳይ ላይ የአፋር ክልል መንግስት የትግራይ ጊዜያዊ አስተዳደር እና ህዋት መግለጫዎችን አውጥተዋል ዛሬ በጉዳዩ ላይ የቲፒኤፍ ዋና አዛዥ የሆኑት ብርጋዴል ጀኔራል ገብረ እግዚአብሔር በየነ ወይንም ወዲያን ጥሩ እንደገለጹት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር እንደሌለ ተናግረዋል በመግለጫቸው አሁን ትግራይ ክልል ውስጥ ዘልቀን በመግባታቸው ችን በአፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለኝም ብለዋል። የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ የተጠየቁት ወዲያን ጥሩ ሲመልሱ የቲዲኤፍ ታጣቂዎች ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀናል፣ ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አልፈለግንም በማለት ተናግረዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው ተብሎ የተጠየቁት ወዲያን ጥሩ እሱ ወታደራዊ ምስጢር ነው የሚል መልስ ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸውን ከመስማታቸው በስተቀር ሌላ መረጃ እንደሌላቸው ማስታውቀዋል። ሲናገሩም ታደሰ ወረደ ወደ ራያ በሄደበት ወቅት ግጭት እንደነበር አውቃለሁ። በወቅቱ የእኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልል ወሰን አካባቢ ነበረ ያሉት ወዲያን ጥሩ፣ ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸውን ተኩስ እንዲያቆሙ ትዕዛዝ መስጠታቸውን አስረድተዋል። ወዲያን ጥሩ መግለጫቸውን በመቀጠል የቲዲኤፍ አርሜ 33 አዛዥ የሆኑት ጄኔራል ወልደ ጊዮርጊስ ተክላይ ወይም ሸሪፎ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ኢዴኤፍ አፋር የገባው ቲፒኤፍ በሌለበት ነው ሲሉም ተሰምተዋል። ሰሞኑን በተደረገ ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑን ገልጸው ይህንን የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳቀስ ሲጠየቁ ደግሞ እኛ ከጅምሮ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም፣ ይሁን እንጂ በትግራይ ውስጥ እንታሰራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል በማለት ተናግረዋል። የሱዳን ፈጥኖ ደራሽ ኃይል በግብጽ አውሮፕላን ማረፊያዎች ላይ ጥቃት እፈጽማለሁ ማለቱ እያነጋገረ ነው። የሱዳኑ ፈጥኖ ደራሽ ኃይል በግብፅ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ ግብጽ ለተባበሩት አረብ ኤምሬቶች ማስጠንቀቂያ ሰጥታለች። በብልጽግናው መንግስትና በተባበሩት አረብ ኤምሬቶች የሚደገፈው የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሀምዳን ዳጋሎ ከቅርብ ሳምንታት ወዲህ በግብፅ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመፈጸም የሚሰነዝረው ዛቻ እየጨመረ መምጣቱን የተሰማው በተለይም የልፋ የባሽር ግዛት በፈጥኖ ደራሽ ኃይሉ እጅ እንደወደቀ ግብጽ የተባበሩት አረብ ኤምሬቶችን ፈጥና ማነጋገሯን የአፍሪካ ኢንሳይደር መረጃ ይጠቁማል። ግብጽና ኤምሬቶች በሱዳን እርስ በርስ ጦርነት ሐምዳን ዳጋሎና ጀኔራል አልቡርሃንን ደግፈው ተለያየ ጎራ የተሰለፉ ሀገራት መሆናቸው ይነገራል። በቅርቡ የአየር መከላከያ ስርአቶችና ከፍተኛ የቴክኖሎጂ ድሮኖች ከዩኤኢ የቀረበለት ፈጥኖ ደራሽ ኃይሉ ንጹሐንን እየጨፈጨፈና መሰረተ ልማቶችን እያወደመ መሆኑ ተነግሯል። የሱዳን ጦር በበኩሉ ከአጋራቸው ግብጽ የቅድመ ማስጠንቀቂያ ራዳር ስርአት ሰፈርና በግብጽ ራስ ባናስ የሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭቱ ውስጥ ዘልቃላ ለመግባት በመስጋት እንቢታዋን መግለጿን የዘገባ ምንጩ ጨምሮ አስነብቧል። ዶናልድ ትራምፕ በደቡብ አፍሪካ በሚካሄደው የቡድን ሀያ ስብሰባ ላይ አገራቸው እንደማትሳተፍ አስታወቁ። ዶናልድ ትራምፕ ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች በማለት አገሪቱ በምታዘጋጀው የቡድን ሀያ ሀገራት ስብሰባ ላይ ዩናይትድ ስቴትስ እንደማትሳተፍ ተናግረዋል። ትራምፕ ደቡብ አፍሪካ የዓለም ትልልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ በዚህ ወር መጨረሻ ላይ የሚሳተፉበትን ስብሰባ ማዘጋጀቷ ትልቅ ውርደት ነው ብለዋል። የደቡብ አፍሪካ ውጭ ጉዳይ ሚኒስትር የዋይት ሃውስን ውሳኔ የሚያጸጽት ሲል ገልጾታል። የስብሰባ ውጤታማነት በአንድ አባል አገር ላይ የተመሰረተ እንደማይሆን የሚኒስትሩ ቃል አቀባይ ክሪስፒን ፊሪ ለቢቢሲ ኒውስ አወር ተናግረዋል። በደቡብ አፍሪካ የሚንቀሳቀሱ የፖለቲካ ፓርቲዎች አፍሪካናዎችን እና ነጭ ደቡብ አፍሪካውያንን የሚወክሉትን ጨምሮ አንዳቸውም በአገሪቱ ውስጥ የዘር ማጥፋት ስለመፈጸሙ ያሉት ነገር የለም። ፊሪ ለቢቢሲ ኒውስ አወር ፕሮግራም በሰጡት ቃለ ምልልስ ላይ ትራምፕ የደቡብ አፍሪካን የቀደመ የሚረብሽ የቅኝ ግዛት ታሪክ በመጠቀም በአዕምሯቸው የሚስሉትን ቀውስ እያቀነባበሩ ነው ብለዋል። አክለውም በደቡብ አፍሪካ ነጮች ላይ መድሎ እየደረሰ ነው ለሚለው ምንም አይነት ማስረጃ የለም በማለት አስተባብለዋል። ደቡብ አፍሪካ የራሷ ችግሮች አሉባትና እነርሱን ለመቅረፍ እየሰራን ነው፣ ወንጀል ምንም ዘር ሳይለይ ሁሉንም የሚጎዳ ይመስለኛል ሲሉ ተናግረዋል። ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ማህበራዊ ድረገጻቸው ላይ የቡድን ሀያ ሀገራት ስብሰባ በደቡብ አፍሪካ መካሄዱ ትልቅ ውርደት ነው በማለት ለጥፈዋል። አፍሪካና በብዛት የደች የፈረንሳይና ጀርመን ዝርያ ያላቸው የደቡብ አፍሪካ ነጮች እየተገደሉና እየታረዱ ነው። መሬታቸውና እርሻቸውም ህገወጥ በሆነ መልኩ እየተወረ ረሰባቸው ነው ሲሉ ጽፈዋል። የሰብአዊ መብቶች ጥሰት እስከቀጠለ ድረስ ማንም የአሜሪካ መንግስት ባለስልጣን ስብሰባው ላይ አይገኝም ብለዋል። የደቡብ አፍሪካ መንግስት የደቡብ አፍሪካ ነጮች ላይ የዘር ማጥፋት ተካሂዷል የሚለው ውንጀላ እውነት አለመሆኑ በብዙሀን የተረጋገጠና አሳማኝ በሆነ መረጃ ያልተደገፈ ነው ብለዋል። የደቡብ አፍሪካ ፍርድ ቤት ባለፈው አመት የካቲት ወር ላይ የፈጠራ ታሪክ በማለት ውድቅ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ ደቡብ አፍሪካ ከቡድን ሀያ መውጣት አለባት ብለው እንደሚያምኑ ተናግረው ነበር። አፍሪካ ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱ ትራምፕ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዚዳንት ጄዲ ቫንስን እንደሚልኩ ገልጸው ነበር። አሁን ግን ዋይት ሀውስ የትኛውም የአሜሪካ ባለስልጣን በጉባኤው ላይ እንደማይሳተፍ ይፋ አድርጓል። ከደቡብ አፍሪካ በመቀጠል ጉባኤው የማዘጋጀት ኃላፊነት የአሜሪካ ነው። የደቡብ አፍሪካ የውጭ ጉዳይ ሚኒስትር በመግለጫው የደቡብ አፍሪካ መንግስት አፍሪካናስ በብቸኝነት የነጮች ቡድን መደረጉ ታሪካዊ መሆኑን ለማሳወቅ ይፈልጋል። በተጨማሪም ይህ ማህበረሰብ መድሎ ይደርስበታል የሚለው በእውነት ላይ

ጀርመን ከሩሲያ ጋር አደርገዋለሁ ላለችው ጦርነት አንድ ሚሊዮን ገደማ ጦር ለማሰማራት መዘጋጀቷ የሶስተኛ የዓለም ጦርነት ስጋትን ፈጠረ። ጀርመን ከሞስኮ ጋር ለሚደረግ ጦርነት መዘጋጀቷንና ስምንት መቶ ሺህ የኔቶ ወታደሮችን ወደ ሩሲያ ድንበር ለማሰማራት ሎጂስቲክስ ለማመቻቸት ዝግጁ መሆኗን የአገሪቱ የጋራ ኦፕሬሽን ኮማንድ ኃላፊ ሌተናል ጄኔራል አሌክሳንደር ሶልፍራንክ አስታውቀዋል። ጄኔራሉ ከሩሲያ ጋር ግጭት ነገም ቢሆን ሊከሰት ይችላል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ይህ ግዙፍ የጦር ማሰማራት ኦፕሬሽንስ ፕላን ጀርመን ተብሎ የሚጠራው የአደጋ ጊዜ እቅድ አካል ነው። እቅዱ በኔቶ አንቀጽ አምስት መሰረት ከሞስኮ ጋር ግጭት ከተቀሰቀሰ ጀርመን ራሷን ወደ ዋና የሎጂስቲክስ ማዕከልነት በመቀየር በመቶ ሺዎች የሚቆጠሩ ወታደሮችንና ቁሳቁሶችን ወደ ግንባር የምታንቀሳቀስበት ሂደትን ያካትታል። ጦርነቱ ከተጀመረ በመቶ ሰማንያ ቀናት ውስጥ የማሰማራቱ ሂደት መጠናቀቅ ይኖርበታል። ጀኔራል ሶል ፍራንክ አርብለት በበርሊን በተካሄደ ወታደራዊ ጉባኤ ላይ እንደተናገሩት ሩሲያ በዩክሬን ጦርነት ብትጠመድም እጅግ ግዙፍ ወታደ ወታደራዊ አቅም አላት ብለዋል። አክለውም ሩሲያ አሁንም በኔቶ ግዛት ላይ ውስን ጥቃት የመፈጸም አቅም አላት ብለዋል። ሌሎች የጀርመን ከፍተኛ ባለስልጣናትም ይህንኑ ስጋት አንጸባርቀዋል። ቻንስለር ፍሬድሪክ ሜርዝ የዩክሬንን ግጭት በዲፕሎማሲ የመፍታት አማራጮች ተሟጠዋል ሲሉ ከዚህ ቀደም መግለጻቸው ይታወሳል። የመከላከያ ሚኒስትሩ ቦሪስ ፒስቶሪያስ በበኩላቸው ይህ የማንቂያ ደውል አይደለም፣ ያኗኗር ዘይቤያችን አደጋ ላይ ነው ሲሉ በጉባኤው ላይ ተናግረዋል። ሞስኮ በበኩሏ ኔቶን የማጥቃት ምንም አይነት እቅድ እንደሌላት ደጋግማ ገልጻለች። የጀርመንን ንግግር ግሮች የጦር ወጪያቸውን ለማጽደቅ የሚጠቀሙበት ቅጥፈት ስትል አጣጥላለች የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ጀርመን ግልጽ የሆነ ዳግም ናዚ የመሆን ምልክቶች እያሳየች ነው ሲሉ ከዚህ ቀደም መክሰሳቸው ይታወሳል የአገሪቱ ፍጥጫም የሶስተኛውን የዓለም ጦርነት ይወልዳል በሚል ከፍተኛ ውጥረት አምጥቷል አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር አብራችሁን ስለነበራችሁ ከልብና አመሰግናለን ሰላም